አንደበትን እንሰማለን፣ ግን በአላህ ሸር በማድረግ ለትልልቅ ሚዲያዎች አድርሱለት ማለት ነው። ሰላም አለይኩም ወንድሜ፣ እንዴት ነህ? እስኪ በሽታህን እንዴት እንደሚያረግህ ለህዝቡ ካንተ አንደበት ቢሰሙ የተሻለ ነው። ወላሂ በሽታው እንግዲህ ከጀመረ ስምንት ወር፣ ከጠናብኝ ስድስት ወር ሙሉ ያለኝንም የነበረኝንም ከጓደኞቼም ሳይሰለችው እስካሁን ድረስ ይዘን ነበርኩ። ያለኝን ጨርሼ ከጓደኞቼም በብድርም በምኑም ያልሞከርኩት መስጠሽፋ የለኝም። ወደ ጅዳ ይሻላል ብዬ ነበር የመጣሁት። እዚህም ስመጣ ያለኝ ነበር ጨረሱ። ምንድን ነው በሽታ ግን በሽታ ሲጀመር በሽታ የስኳር በሽታ አለብኝ። ግን ዋናው በሽታ ደግሞ ተጨማሪ የሆነ ግን የብልቴ ነው እና ጉበቴ ከኩላሊቴ ጋር ኢንፌክሽን አድርጓል። እና ይሄንን ደግሞ መታከሚያ በጣም ብዙ ብር ነው የጠየቀኝ በልቴን በቃ መሽናት አልችልም። ሽንቴን ዘገበው ከዛ በትቦ ነበር መጠቀም እያዝኩት ሸ ነው ትቦ ከተነቀለልኝ ገና አስራ ሁለት ቀን አስራ ሦስት ቀን ነው ቢሆንም እና ከዛ በፊት በትቦ ነው የምጠቀሙ ማለት ነው። ሽንት መሽናት ያገደፍ ቆየ ወይስ ወደ ሁለት ወር ከምናምን ነው። የእኔ እናት አለፊ ያድርግ እና እህት ወንድሞች በምትችሉት አቅሙ በምችሉት ሁሉ እርዱት። እኔ አላቅምን እንደምላለው እንደምላላውቅም ወላ ቤቴ ነው የመጡትና ሲመጡ እንዴት እንዳንቀጠቀጠኝ፣ መሄድ መራመድ አይችልም። እዚህ ጋዩ ትዩቱ አለች እግሩን እያሸች እግሩን ያቃጥለዋል። አይደለም እንዴት እግሩን ያቃጥለዋል፣ እና ደግሞ ረቡት ነው የሚሄዱ አዳሩ ተቃጠር ኪዳል ፀሐይ ላይ ነው የሚውለው። እና እባካችሁ በምችሉት አቅም እህት ወንድሞቼ ተባበሩ። ኢትዮጵያዊ ነው ለወገን ደራሽ ወገን ነው። ላላህ ብላችሁ እርዱኝ ወንድሞቼ እህቶቼ እባካችሁ፣ እባካችሁ። ይህ መኮይ ልኝ ነህ አይደለም መኮይ፣ አንጾኪያ ወረዳ፣ ገምዛ ወረዳ መኮይ እንግዲህ ይህንን ቪዲዮ የምታዩ በመላው ዓለም ላይ የምትገኙ እህቶች ወንድሞች፣ ነገበኔ ነግበኔ ብላችሁ እኛ በምን መልኩ መኝታ እንደምንይዝ በምን እንደምንታመም እናቀውም። እህቶቼ እርዱት! ወንድም እህቶች ለትልልቅ ሚዲያ እያደረሳችሁ ይሄ ልጅ ቢያንስ ለአገር ያፈር አብቁ ነው ያለው። ወላሂ ለአገር ያፈር አብቁ ነው ያለው። እንደምታዩት ፍቅፍቅ ብሎ ሰውነቱ አልቋል። እኔ እንጃ ማለት አንዳንድ ጊዜ ከሁኔታዎች ሁኔታዎች እኔ እርዳታ ካቆምኩ በጣም ቆይቻለሁኝ። ቪዲዮ አልሰላም። እርዳታ ማቆም ያለው ግን ከአቅሜ በላይ ሲሆን፣ እህትዬት ከጠዋት ማታ ስታለቅስ እሱም እንድህ ሲሆን ነው ወደ እናንተ ማምጣት እንትን ያልኩት። ተረጅ በስቷል አውቃለሁ፣ ግን የባሰ የባሰ ነገር ስላለ በወንድ ልጅ አምላክ እናግዘው እንርዳው ላለሁኝ። እስኪ የምትዩ ነገር ካለሽ አንች፣ አታልቅሽ ንሄት ወንድሜ ለአላህ ብላችሁ ክርስቲያኑ ወገኖቼ ሙስሊም ወገኖቼ ወንድሜን አትርፉልኝ፣ ለአገሩ አብቅልኝ። ወንድሜ ተተችለም እዚህ ሕክምና አስሞክሩ እያለኝ ጨርሼ ነው ተሀገርም ገልብጠን እሱም እኔም ተሀገር ገልብጠን ጨርሰን ባለን እንትን አላለም እንትን የናንተን እርዳታ ተፈልገ ነው። አላህ ብላችሁ እርዱኝ፣ ወንድሜን አትርፉልኝ። አአንን ያለ ስ አርፍ ለአላታችው እርራ ወን ነስልራ ንስልክ ቁጥራችሁን በቃል ታቂዋለሽ ስልክ ቁጥርህን እስኪ ንገራቸው። 83 በዚህ እየደወላችሁ ማግኘት ትችላላችሁ። አካውንቱን አሁን እንነግራችኋለን። ስ ናገር ው መቤት ፋንቴ ክብረት የአካንቷ ደግሞ 1 519437604 እናትህ ናቸውእና ናቸው ወደ ኢትዮጵያ ነው ብሩ እንዲገባ መገልበጥ ስለሚችል ሁሉም ሰው ወደዛ ስለሚቀለው ነው። ማንም ሰው ወላይ የሰው ፊት አያሳየው። ወላይ ህመሙን ስሜቱን ከእኔ በላይ የሚያውቀው የለም። የሰው ፊት እሳት ነው፣ ላኪን ከአቅም በላይ ሲሆን ነው ሰው ጋር የሚመጣው እና በምችሉት በአል ላይ ሆንባቸው። በእርግጥም አውቃለሁኝ፣ ትልልቅ ሚዲያዎችም አሁን ላይ ሰው በሰው ካልሆነ በቀር የሰው ልጅ ህመም ብዙም እያመመን አይደለም። ግን በምችሉት በምችሉት እርዳታ ላይ የሚሳተፉትን በሙሉ እነ ሀቢባ እነ ማስተራብነት እነ ሳሪ እና መማርጋ እንደምንም ብላችሁ ሜንሽን እያደረጋችሁ አድርሱለት። በአላህ በአላህ፣ እኔ በዚህ ልክ ውስጤ የተሰብሮ ያቅም እዚህ እህትየዋን ብታዩ በካሜራ ስለማገባ በእንባ እየታጠበች ነው። ወንድ ልጅ በዚህ ልክ ጥፍጥፍ ብሎ መነሳት፣ መቆም፣ መሄድ፣ መሽናት የሰው ልጅ ሽንት አለመሽናት ከባድ ነው። አንድ አፍታ እንኳ ሽንት መያዝ እንዴት እንደሚያደርግ እናውቀዋለን። እና እስኪ የምትለው ነገር ካለህ አንተም ጨምር። እኔ የምለው ጠፋብኝ እ እርዳታችሁን እንግዲህ በትወንድሞቼ ክርስቲያንም ወገኖቼ እንደው እባካችሁን እርዱኝ። ዛሬ ነገ ሳትሉ ጊዜም ስንት ሳትሉ እባካችሁን እርዱኝ። በምችሉት አቅም አስርም አምስትም የምችሉትን አቅም እባካችሁን አድኑኝ። እኔ በቃ ለሀገሬ ነው፣ አብቁኝ። ሌላ ምንም አለላችሁ ያሁአይ ዞህ የወንድም ደግሞ ድነህ አንተም ሰው የምትረዳበት ቁመህ የምትሄድበት ቀን አላህ ካለ ብዙ አይርቅም እና የሰው ልጅ ስለታመመ ከአቅም በላይ በሽታው ስለጠናበት ይሞታል ማለት አይቻልም። አይ ዞህ የምትይው ካለሽ ወላይ መለመን እንዴት እንደሚሰቃጠጥን ያውቀዋለሁኝ። እች ልጅ አሁን በሪከርድ እንጂ በምንም እንኳ ሰው ጋር አውርታ ማታውቅ፣ ቪዲዮ ሰርተሽ ላኪ ስላት አላውቀው ብላ በረሽ ላይ ነኝ ነው ያለችኝ። መለመን የሰው ፊት እንደ ሳት ነው የሚገርፈው። ሰው አይረዳንም፣ በጣም ብዙ ተጽዕኖ አለው እና ከእንዲህ አይነቱ ነገር አላህ እናንተን የሚጠብቃችሁ አላህ ይጠብቀን። ሁላችንም በጤና መቶ ጤና ተጓሎ መመለስ ቀላል አይደለም። ህመሙ ከባድ ነው። እናግዘው በምንችለው መልኩ ወንድማችንን። ቢያንስ እንደ ሽንቱን እንኳ በደንብ ሸንቶ መሞት አንድ ነገር ነው እና ይህንን ነው ምለው። ስልክ ቁጥሩም እዙ ቪዲዮ ላይ አለላችሁ። አካውንቱ ሜሱ የእናቱ ነው። እዙ አለ። በአላህ እንደውኔ በዚህ ልክ ሰው ለምኜ አላውቅም። እህቶቼ ወንድሞቼ፣ ነግበኔ ብላችሁ ነገ የኔ ወንድም የኔ ባል የኔ የኔ ልጅ የኔ አባት ብላችሁ የኔ ብላችሁ ይሄንን ልጅ እንደ ራሳችሁ እንዳንድ አካል አይታችሁ አምስትም አስርም ወላሂ፣ ለብዙ ሰው ቀላል ነው፣ ለአንድ ሰው ለሱ ዛሬ ሁሉ ነገር ከባድ ነው። የሚሰቃየው እንግዲህ ትረዱታላችሁ። እኔ ብዙ ማስረዳት ላይ ጎበዝ አይደለሁም። በእይታ የምትረዱት ነገር ነው እህቶቼ ወንድሞቼ። ለሁሉም ሰው ሸር በማድረግ አግዙ ትላለሁኝ። አመሰግናለሁ።